በርካታ አፈታሪኮች ሚልኪዎች እና ትንግርቶች ያሏት ሙሉ ጨረቃ ሙሉ ጨረቃ በምትታይበት ወቅት አስገራሚ ክስተቶች እንደሚፈጠሩ ለዘመናት በርካታ አፈታሪኮች ተነግረዋል። አማልክት የሚገለጡበት፣ ከሰው ወደ ተኩላነት መቀየር፣ አእምሯቸው የሚሰወር ሌላም ሌላም። ሙሉ ጨረቃ ስትታይ የሚካሄዱ ፌስቲቫሎች ሚልኪዎች ከጥንት ጀምሮ እስካሁን ባለው ዘመን ቀጥለዋል። ሙሉ ጨረቃ በየወሩ በ29ኛው ቀን ትከሰታለች። መሬት በፀሐይና ጨረቃ መካከል ስትሆን ጨረቃዋ ሙሉ ሆና ደምቃና ፍንትው ብላ ትታያለች። ጨረቃዋ ከመደበኛዋ በ14 በመቶ በልጣ እንዲሁም 30 በመቶ ደምቃ ትታያለች። ታላላቆቹ ጨረቃዎች በዓመት ውስጥ 3 ወይም አራት ጊዜ የሚከሰቱ ሲሆን በተከታታይ ወራትም ይታያሉ። ሙሉ ጨረቃ በዓለም ዙሪያ ባሉ ባህሎች አፈታሪኮች፣ ምልኪዎችና ወጎችን በመቅረጽ ረገድ ትልቅ ሚና ትጫወታለች። በሙሉ ጨረቃ ዙሪያ የሚባሉ አንዳንድ አፈታሪኮችን ምልኪዎችንና ፌስቲቫሎችን እንዳስሳለን። ሙሉ ጨረቃ ለጥንታውያን ህዝቦች፣ ጨረቃ በምህዋራ የምታደርገው ዑደት፣ መደብዘዝና መድመቅ ከጥንት ጀምሮ ጊዜን ለመቁጠር ጥቅም ላይ ውሏል። በአሁኗ የዲሞክራቲክ ሪፐብሊክ ኮንጎ በአውሮፓውያኑ 1957 የተገኘው የኢሻንጎ አጥንት አንዱ ማሳያ ነው። ከጭላዳ እግር እንደተወሰደ የሚታሰበው ይህ አጥንት ከ20ሺህ ዓመታት በላይ ያስቆጠረ ሲሆን ቀደምት የቀን መቁጠሪያ ነው ተብሎ ይታመናል። በቤልጅሚያዊ ተመራማሪ የተገኙት አጥንቶች ደማቅ ክቦችን፣ ጠቆር ያሉ ክቦችንና ከፊል ክቦችን የያዙ ቅርጾች የሰፈሩባቸው ናቸው። እነዚህ ክቦች የጨረቃን ድምቀትና ቅርጽን ሊወክሉ እንደሚችሉ በሃርቫርድ ዩኒቨርሲቲ አርኪኦሎጂስት አሌክሳንደር ይናገራሉ። ይህም አጥንቶቹ የስድስት ወር የጨረቃ ቀን መቁጠሪያነት ጥቅም ላይ መዋላቸውን እንደሚገምቱ ጥናታቸውን ጠቅሰው ያስረዳሉ። መስከረም አጋማሽ ወይም መጨረሻ ላይ የምትከሰተው ደግሞ የመኸር ጨረቃ ትሰኛለች። በየዓመቱ በዚህ ወቅት ፀሐይ ስትጠልቅ ወዲያውኑ የምትወጣው ሙሉ ጨረቃ ናት። በዚህ ወቅት አርሶ አደሮች የጨረቃ ብርሃንን በመጠቀም እስከ ምሽት ድረስ ሰብላቸውን ይሰበስቡ ነበር። በቻይና በበልግ አጋማሽ ወቅት የሚደረገው ፌስቲቫል ዞንግኩዊ ጂዬ ወይም የጨረቃ ፌስቲቫል ይሰኛል። በመኸር ጨረቃ ዕለት የሚከናወነው ይህ ፌስቲቫል በሀገሪቱ የሕዝብ በዓል ነው። ፌስቲቫሉ ሦስት ሺህ ዓመታትን ያስቆጠረ ሲሆን ይህም የተትረፈረፈ ምርት እንዲገኝ ለማድረግ የሚካሄድ ክብረ በዓል ነው። በተመሳሳይም በኮሪያ የቹሴክ ፌስቲቫል በመኸር ጨረቃ ወቅት የሚካሄድ ሲሆን ለሦስት ቀናት ያህል ይቆያል። ቤተሰብ ወዳጅና ዘመድ ተሰባስቦ የመኸር ጨረቃ ዕለትን ያከብራሉ። እንዲሁም የቀደሙ አያቶቻቸውንም የሚያስቡበት የበዓል ወቅት ነው። በሂንዱ ባህል የሙሉ ጨረቃ ቀናት ፑርኒማ ይሰኛሉ። በእነዚህ ዕለቶች ጾም ይጾማል፣ እንዲሁም ጸሎቶች ይከናወናሉ። በህዳር ወር ውስጥ የሚካሄደው ካርቲክ በሂንዱ የቀን መቁጠሪያ መሰረት ቅዱስ ወር ነው። ሺሻ የተሰኘው ከሶስቱ የሂንዱ አማልክት አንዱ ትሪፖዋር ሱራ የተሰኘውን ሰይጣን ያሸነፈበት እንዲሁም ሌላኛው አምላክ የሰውን ልጅ ከጥፋት ለመታደግ በአሳ መልክ የተገለጠበት ነው። በርካቶችም ይህንኑ ቅዱስ ወር በወንዞች ውስጥ በመታጠብና በሸክላ የተሠሩ ኩራዞችን በወንዞቹ ላይ በማብራት ያከብሩታል። ቡድሂስቶች የእምነቱ መሠረት የሆነው ቡድሃ ከ2500 ዓመታት በፊት በሙሉ ጨረቃ እንደተወለደ ያምናሉ። በተጨማሪም ቡድሃ በሙሉ ጨረቃ ወቅት የልህቀት ደረጃ ላይ እንደደረሰና በዚህም ወቅት እንደሞተ ያምናሉ። እነዚህ የቡድሃ ፑሪኒማ የተሰኙ ወቅቶች በሚያዚያ ወይም በግንቦት ወራቶች በሙሉ የጨረቃ ወቅት ይታሰባሉ። በስሪላንካ በየወሩ በሙሉ ጨረቃ ወቅት ፖያ ተብሎ በሚጠራው የህዝብ በዓል የአልኮልና የሥጋ ሽያጭ የተከለከለበት ነው። በባሊ ሙሉ ጨረቃ በምትታይበት ወቅት አማልክቶች ወደ መሬት ወርደው በረከታቸውን እንዲሁም ምርቃታቸውን የሚሰጡበት ዕለት ናት ተብሎ ይታመናል። በዚህም ወቅት ጸሎት ማድረግ፣ መሥዋዕትን ማቅረብ እንዲሁም አትክልትና ፍራፍሬ የሚተከሉበት ጊዜ ነው። በሙስሊሞች ዘንድ በሙሉ ጨረቃ ወቅት ለሦስት ቀናት እንዲጾሙ ይመከራል። እነዚህ ዕለቶች አልአያም አልቢድ በመባል ይታወቃሉ። ነቢዩ መሐመድ የጨለማዎቹን ሌሊቶች አላህ ብርሃን ስላበራላቸው ምስጋናቸውን ለመግለጽ ሦስቱን ቀናት መጾማቸው ይነገራል። በክርስቲያኖች ዘንድም ኢየሱስ ክርስቶስ የተነሳበት ዕለተ ትንሣኤ ወይም ፋሲካ ዕለት የሚከበረው በጸደይ ወቅት ምሽቱና ቀኑ እኩል በሚሆንበት ትላ በምትወጣው ሙሉ ጨረቃ በኋላ ባለው እሁድ ነው። በሜክሲኮና በአንዳንድ የላቲን አሜሪካ ሀገራት የጨረቃ ዳንስ የቀደምተ አሜሪካውያን ባህል እንደገና እያንሰራራ ይገኛል። ለሦስት ቀናት በሚቆየው ፌስቲቫል በሙሉ ጨረቃ ምሽት ሴቶች ተሰብስበው የሚደንሱበትና የሚያመልኩበት ነው። ከሙሉ ጨረቃ ጀርባ ያሉ አፈታሪኮች እና ንግግሮች። በአውሮፓ ከጥንት ጀምሮ ሙሉ ጨረቃ በአንዳንድ ሰዎች ላይ እብደት ያስከትላል ተብሎ ይታሰብ ነበር። ሉናሲ ወይም እብደት የሚለው የእንግሊዝኛ ቃልም ሉና ወይም ጨረቃ ከሚለው የላቲን ቃል የተገኘ ነው። ሙሉ ጨረቃ ከቁጥጥር ውጭ የሆነ ባህርይን ያመጣል የሚለው እሳቤ ከሰው ወደ ተኩላነት የሚቀየሩ አፈታሪኮች እንዲነገሩ ምክንያት ሆኗል። እነዚህ ሰዎች ያለፈቃዳቸው ፈቃዳቸው ወደ ተኩላነት ተቀይረው ሙሉ ጨረቃ በሚወጡባቸው ምሽቶች ማኅበረሰባቸውን እንደሚያሸብሩ ይነገራል። ከክርስቶስ ልደት በፊት በአራተኛው መቶ ክፍለ ዘመን ግሪካዊው የታሪክ ጸሐፊ ሄሮዶተስ በአሁኑ ዘመን ሩሲያ ውስጥ በምትገኘው እስኪቴያ ውስጥ የሚኖሩ ኒውሪ የተባሉ ጎሳዎች በየዓመቱ ለበርካታ ቀናት ወደ ተኩላነት እንደሚለወጡ ጽፏል። በአውሮፓ በ15ኛውና በ17ኛው ክፍለ ዘመን ወቅት ወደ ተኩላነት ይቀየራሉ የተባሉ ሰዎች ለፍርድ ቀርበዋል። ከእነዚህም ውስጥ በአውሮፓውያኑ በ1589 በጀርመን ለፍርድ የቀረበው ፒተር የተባለ የመሬት ባላባት አሳፋሪ ሂደትም ይጠቀሳል። የአካባቢው አዳኞች ከሰው ወደ ተኩላነት ሲቀየር አይተነዋል በማለት ምስክርነት በመስጠታቸው ነበር ግለሰቡ የቀረበው። በዚህም ሂደት ፒተር ስቃይና እንግልት ከተፈጸመበት በኋላ ሰዎችን አድኖ ለመብላት ወደ ተኩላነት የሚቀየር አስማታዊ ቀበቶ እንዳለው ተናዘዘ። ሙሉ ጨረቃ በሕይወታችን ላይ ያላት ተጽዕኖ። አንዳንዶች ሙሉ ጨረቃ ስትታይ እንቅልፋቸው እንደሚረበሽ ያምናሉ። ጥናቶች እንደሚያመለክቱት ሙሉ ጨረቃ ልትወጣ አካባቢ ወይም በምትወጣበት ዕለት ሰዎች ለመተኛት ረዘም ያለ ጊዜ ይወስዳሉ። በተጨማሪም በጥልቅ እንቅልፍ የሚያሳልፉበት ጊዜ ውስን ሲሆን፣ የእንቅልፍ ሰዓታቸው ያጥራል እንዲሁም በሰውነታችን ውስጥ ለመተኛት የሚያግዘው ሜላቶኒን የተሰኘው ሆርሞን መጠን ዝቅተኛ ይሆናል ብለው ያምናሉ። በጥናት ውስጥ የተሳተፉ ሰዎች ብርሃን በማይገባባቸው ክፍሎች ውስጥ ቢተኙም በቂ እንቅልፍ ማግኘት እንዳልቻሉ ተናግረዋል። በርካታ አትክልተኞች ሙሉ ጨረቃ በምትታይበት ወቅት የአፈርን ምርታማነት እንደሚያሻሽል በማመን ዘር ይዘራሉ፣ አትክልትንም ይተክላሉ። ሙሉ ጨረቃ በምትታይበት ወቅት የጨረቃ የስበት ኃይል በአንድ በኩል ወደ ምድር ሲስባት፣ በሌላው በኩል ደግሞ የፀሐይ የስበት ኃይል ሌላኛውን ወገን በሚስብበት ወቅት በመሬት ላይ ተጨማሪ እርጥበት የሚያመጣበት ወቅት እንደሆነ ይታሰባል። ሙሉ ጨረቃ በምትታይበት ወቅት እንስሳት የመናከስ ሁኔታቸው እንደሚጨምር በአውሮፓውያኑ 2ሺህ በዩናይትድ ኪንግደም የተደረገ አንድ ጥናት አሳይቷል። ጥናቱ በአውሮፓውያኑ 1997 እስከ 1999 ባለው ወቅት በእንስሳት ተነክሰው ጉዳት ደርሶባቸው ወደ ሆስፒታል የገቡ ታካሚዎችን በመረመረበት ወቅት ክስተቱ ሙሉ ጨረቃ በምትወጣበት ዕለት በከፍተኛ ሁኔታ መጨመሩን አረጋግጧል። ሆኖም በአፈ ታሪኩ መሠረት ከሰው ወደ ተኩላልነት በተቀየሩ የተነከሱ ሰዎች እስካሁን የተመዘገበ የለም። አስገራሚ የጨረቃ ተፈጥሮ እውነታዎች። በሰው ልጆች የዘወትር የህይወት ዑደት ውስጥ ነጥለን የማናያት ጨረቃ በባህል፣ በሃይማኖት፣ በሳይንስ፣ በኪነ ጥበብና በሥነ ጽሑፍ ስትገልጽ ኖራለች። እንደየሀገሩ እምነትና ባህል በእያንዳንዱ ሃገር ለጊዜ መቁጠሪያነት፣ በተለይ ለሃይማኖታዊ በዓላት ጨረቃን ሲጠቀሙ፣ ሌሎች ደግሞ ጨረቃን የማምለክ ሥርዓት ነበራቸው። ሌላው ቀርቶ አስትሮሎጂን እንኳን ብንወስድ ታላቁ የግሪክ ፈላስፋ አሪስቶትል ጨረቃ ሙሉ ስትሆን በአንጎላችን ውሃማ ክፍል ላይ ተጽዕኖ ስለምታደርግ በሙሉ ጨረቃ ወቅት ሰዎች ከወትሮ የተለየ የተቀበጠበጠ ባህሪ ያሳያሉ ይላል። አሁን ባለው ዘመናዊ ሳይንስ እምብዛም ተቀባይነት ባይኖረውም የአስትሮሎጂ አጥኚዎች ግን የሰዎች ተፈጥሮ ስሜታቸውን ነቅተንም ይሁን ሳንነቃ ያለው የአእምሮ ሁኔታ የእንቅልፋችን ዑደት እንዲሁም የሴትነት ባህሪ ለምሳሌ ከሴቶች የወር አበባ ሂደት ከጨረቃ ጋር ይያያዛል ይላሉ። የሚከተሉት አስር በሳይንስ የተረጋገጡ የጨረቃ ተፈጥሮ እውነታዎች ናቸው። አንደኛው ቀደምት ኢትዮጵያውያን ጨረቃን በሚከተሉት ስሞች ይጠሯታል፤ ወርሃ ጨረቃ፣ ቀመር፣ አሰንያ፣ እብላ፣ ብናሴ፣ ኤራ እና በመሳሰሉት ስሞች ይጠሯት ነበር። በሌሎች ሀገራት ያለውን ስናይ የላቲን መጠሪያዋ ሉና ሲሆን ግሪኮች ሰሌኒ ሲሏት፣ ሮማዎች ደግሞ ዲያና እንዲሁም ግብጾች ከሆንሱ በማለት ጠርተዋታል። እንሱ ጥናት ጨረቃ አየር ውሃና ሕይወት አልባ ነች። ከዚህ በተጨማሪ ከባቢ አየር የለሽ እንደሆነች ይታወቃል። መሬት ላይ ሆነን የጨረቃ ውጫዊ አካሏን የሆኑትን ክሬተርስ የተባሉ ክብ ጉድጓዶችን እንዲሁም ማርያም ወይም ጥቁሩን ክፍል እንዳየን ከባቢ አየር አልባ መሆኗን ማንም ሰው በቀላሉ ሊደርስበት ይችላል። ከባቢ አየር ቢኖር ኖሮ ውጫዊ አካሏን ማየት አስቸጋሪ ይሆን ነበር። መሬትን ለቀን ብንሄድ በመጀመሪያ ደረጃ ላይ የምናገኛት የመሬት ተቀዳሚ የቅርብ ጎረቤት ጨረቃ ናት። ከመሬት 348400 ኪሎ ሜትር ትርቃለች። ጨረቃ ማግኔቲክ ፎርስ የላትም። ይህ ማለት ደግሞ ኮምፓስ ጨረቃ ላይ አይሰራም ማለት ነው። ይህን እውነታ ደግሞ ወደ ጨረቃ ተጉዘው የነበሩት የአፖሎ ፕሮግራም ጠፈርተኞች አረጋግጠዋል። ጨረቃና መሬት ይሳሳባሉ። የመሬት ብዙ ውጫዊ አካሏ ደግሞ ውሃ ስለሆነ በጨረቃ በሚሳብበት ወቅት እንደ ሁኔታው ከ2 እስከ 10 ሜትር ርዝመት ያለው የውሃ ከፍታ ሙላት ወይም ማዕበል ይመጣል። ይህ ክስተት በተለይ በውቅያኖስ ዳርቻ አካባቢ የሚኖሩ ማህበረሰቦች ስለሚያውቁት ጥንቃቄ ያደርጋሉ። ይህ የውሃ መሙላት ጨረቃ፣ በተለይ ጠፍ ጨረቃ ኒውሙን እና ሙሉ ጨረቃ ፉልሙን በምትሆንበት ጊዜ ያይላል። በራሷ ዛቢያ አንዴ ለመዞርና መሬትን አንዴ ለመዞር የሚፈጅባት ቀን እኩል ሲሆን ለሁለቱም የሚፈጅበት ቀን 27 ነጥብ 3 ቀናት ነው። እንደዚህ አይነት ክስተቶች በሳይንስ ሮኔስ ሮቴሽን ይባላሉ። ጨረቃ ላይ የምናየው ሌላው አስገራሚ ክስተት በየወሩ ውስጥ የምታሳየው የገጾቿ ወይም ሰሌዳዎቹ መቀያየር ነው። ሰሌዳዎቿ ማጭድ ቅርጽ፣ ግማሽ፣ በከፊል የሞላ ሙሉ ከዚያም እንዲሁ እየቀነሰ ይሄዳል። የተለያየ ቅርጽ ማሳየቷ አካላዊ ቅርጿና መጠኗ ይቀያየራል ማለት አይደለም። ለዚህ የቅርጽ መቀያየር ምክንያቱ እንደ ሳይንሱ ምርምር፣ ጨረቃ መሬትም ሆነች ሌሎች ፕላኔቶች የራሳቸው የሆነ ብርሃን አያመነጩም። ፀሐይ ግን የራሷን ብርሃን ማመንጨት ትችላለች። ጨረቃም ሆነች ፕላኔቶች የሚያንጸባርቁት ብርሃን ራሳቸው ያመነጩት ሳይሆን ከፀሐይ የተቀበሉትን ነው። የፊዚክሱ ህግ አንድን ነገር ለማየት ብርሃን ሊያርፍበት ይገባል ይላል። ከዛም ብርሃኑ ከሚታየው ነገር ላይ ተንጸባርቆ ወደ አይናችን ሲገባ ያንን ነገር ማየት እንችላለን። ሳይንሱ ጥናት የፀሐይ ብርሃን የጨረቃ ግማሽ አካሏ ላይ ከበራ ግማሽ አካሏን እናየዋለን ማለት ነው። ማጭድ ቅርጽ ሰርቶ ካየን ብርሃን ያገኘውን ክፍል ማጭድ ቅርጽ የሰራው ክፍሏ ብቻ ነው ማለት ነው። ሙሉ በሙሉ የምናያት ከሆነ የፀሐይ ብርሃን ሙሉ በሙሉ ጨረቃ ላይ አርፎባታል እንደማለት ነው። መሬት ላይ የመሬት መንቀጥቀጥ እንደምንለው አይነት ጨረቃም በመሬት ስበት ምክንያት በሳይንሱ አጠራር የጨረቃ መንቀጥቀጥ ሙንኩክ ክስተት እንደነበራት ታሪኳ ያሳያል። ጨረቃ አካባቢ አየር አለመኖር ጋር ተያይዞ ሌላው አስገራሚ ነገር የጨረቃ ሰማይ ፀሐይ ኖረችም አልኖረች ጥቁር መሆኑ ነው። እንደ መሬት ሰማዩ ሰማያዊ አይደለም። እዚህ መሬት ላይ ለምሳሌ ከባቢ አየሩና በውስጡ ካሉ ንጥረ ነገሮች ጋር ተያይዞ ሰማዩ ቀን ላይ ሰማያዊ ይሆናል፣ ጠዋትና ማታ ላይ ደግሞ ቀይ ይሆናል። በተጨማሪም ከፀሐይ የሚመጣው ብርሃን በከባቢው አየር ላይ ተንጸባርቆ ሰማዩን ብርሃናማ ያደርገዋል። ጨረቃ ላይ ግን የከባቢ አየር አለመኖር ሰማዩን ሁል ጊዜም ጥቁር እንዲሆን ያደርገዋል። ጨረቃ ላይ ሆነው ሁለት ሰዎች ቢያወሩ አይደማመጡም። ምክንያቱም ድምፅ ለመተላለፍ አስተላላፊ ነገር ይፈልጋልና ነው። ምክንያቱ ደግሞ ጨረቃ ላይ አየር ባለመኖሩ ድምፅ አይተላለፍም። ከዚህ በተጨማሪም ጨረቃ ላይ ምንም አይነት ነፋስ ስለማይነፍስባት ሁሉ ነገር ጸጥ ረጭ ያለ ነውና የጠፈርተኞች የእግር ዱካ ለብዙ ዘመናት ሊቆይ እንደሚችል ሳይንስ ያስረዳል። ምንጫችን ቢቢሲና በዶክተር ሮዳስ ታደሰ እንዲሁም በዶክተር ጌትነት ፈለቀ ጽሑፍ ከተሰናዳው የተወሰደ ነው። አበቃን። ሰላም።